ወይኔ ብሩኬ፣ ያለ ብሩኬ፣ እውነቱን ነው እንዴ? ማንሽ! አንቺ ደግሞ እንደዚህ ምነው፣ በሁለት ቀን በሶስት ቀን ፍቅር ያዜ ምናም ብለሽ ደንፍተሽ ደግሞ በጥፊ ስትማችን አይደብረሽም እንዴ? ሀይሚ እንኳን እኮ በጣም ብዙ ጊዜ ብዙ ፍራንኮች አድርጓት ብዙ ነገር ሆና እንደዚህ በጥፊ ተዳፍራ መጥቶ አታውቅም። ምን ቤት ልሽ አንቺ? እውነቴን እኮ ብሩኬ፣ እውነቴን እኮ ምናም በልሽ እንደዚህ ገርፈሽ ትረሺው ከዛም በጥፊ ልትመቺው የቻልሽው እንዴ? አክተርም እኮ ብትሆኚ እልካለሁ ባይ ዘ ወይ ማለት ነው። ብዙ ቦታ ላይ ብዙ ነገር እያዩ ስለሆነ ስለ እሱ አንድ ነገር ልበላቸው። ሁሉም የሰው ልጆች ሁሉ የየራሳቸው የሆነ ብቃትና ችሎታ አላቸው። ሁሉም ሰው ሲፈጠር በፍጥረታችን በየመልካችን አቋማችን፣ ሁለ ነገራችን ከቃላታችን ጀምሮ ቋንቋ እንኳን ብዙዎቻችን የተለያየነን። ሰው ከሰው ምንም ሊወዳደርም ምንም ሊባል አይችልም፣ ምክንያቱም ሁሉም ሰው የየራሱ የሆነ ብቃትና ችሎታ ስላለው ነገር ግን የሰው ልጅ ሊወዳደር ወይ ደግሞ ሊነጻጸር የሚችለው በምንድነው? በሚያደርጋቸው ነገሮችና በስርዓቱ ነው። ገባችሁ አይደል? ይህ ብቃት ችሎታና ድርጊት ይለያያሉ። ገባችሁ? አንዳንድ ነገሮች እንዴት ነው የሌላችሁም ባህሪ እንኳን እኮ ልታመጡት አትችሉም። አንዳንዴ የሆነ ከውስጣችሁ ያለ ጸባይ ሲኖራችሁ ነው ለሆነ ነገርም ልትጠቀሙት የምትችሉት እንጂ በጭራሽ በችሎታው ከሌላችሁ ምናምን ጭራሽ ልታደርጉት አትችሉም። ሸም ይዛችኋል አንቺ ደግሞ አክተር ስለሆንሽ ወይ ደግሞ ይህ ነገር ማድረግ ስለምትቺ ብቻ ብሩኬ ላይ እንደዚህ እጅሽን አንቺ ስተሽ ልትመቹ አትች። በጭራሽ ማለት መብቱ ስላለሽ እንዴ? አይምዬ እንዴት ከው እንዳለች! ከው ያለችው እግዚአብሔርም በጣም ነው የደነገጠችው። በጣም የተሰማት አይታችኋታ፣ እንደዚህ ድብስብስ ናደረገችው የተመታበትን ቦታ ላይ። እንዴ አንዳንዴ ለምንድነው የመጣሽው? ለስራ ነው የመጣ የመጣሽበትን መንገድ ወቂ ይገባሻል አይደል? አንዳንድ ቦታ ላይ እንዴት አለ መሰላችሁ ትናንት እያልኳችሁ የነበረ፣ ለዛ ነው ብዙ ሴቶች ወንዶችም አሉ፣ እንደዚህ አይነት ወንዶች ማለት ነው። የሆነ ፈገግታ ስላሳያችኋቸው ወይ ደግሞ የሆነ ነገር ስላዩ ጥሩ ግንኙነት የሆነ አሁን ጓደኝነት አለ አይደል? በጥሩ የምትገናኙት ግን ጥሩ ጓደኝነት ሲኖራቸው በፍቅርም ገብተው ያን ጥሩ ሰው የሚያገኙት ነው የሚመስላቸው፣ ግን አይደለም። አንድ ሰው ፍቅረኛ ሊኖረው ይችላል ፍቅረኛም ባይኖረው ግዴታ ካንቺ ጋር ይሁን ማለት አይደለም ከአንቺ ጋር መሆን አይፈልግም ነገር ግን ጓደኝነት ቤስት ጓደኝነትን ይወደዋል። ግን አንቺ በፍቅር ልቀይር ነው የምፈልገው ስትይ ደግሞ እሱ አይፈልግማ በፍቅር ብትገቡ እሱ ፍቅሩን ስለማይፈልገው ሌላ ሰው ነው የሚሆንብሽ ይቀየርብሻል ወንድምሽን የእናትሽ ልጅ በወንድምነት ነው የምታውቂው ወንድምሽ ነው ወንድምነቱ ትወዷዋልሽ ወዷዋል ነገር ግን ሚስቲቱ ጋር ምን አይነት ጸባይ እንዳለው ወይ ደግሞ ምን አይነት ሰው እንደሆነ አታውቂም ምክንያቱም ሁላችን እዩ ልኝ በስራ ቦታ ላይ ሌላ ሰዎች ነን፣ ለብቻ ግል ላይ ሌላ ሰዎች ነን። እስኪ ብዙዎቻችሁ ኃላፊነት ተሰጧቸሁ ሰርታችሁ የምታውቀ ከሆነ ስራ ቦታ ላይ ኃላፊነት ላይ ስትሆኑ ሌላ ሰው ነው የምትሆኑት። ለምን የእናታችሁ ልጅ አብራችሁ አትሰራም? ድፍት ብላ እንዲሰራ ነው የማደርጋት። እዛ ጋር አታቀኝም አላቃት፣ አታቀኝም አላቃት። ሌሎቹ ልጅ እንደማዛቸው አዛታለሁ፣ እንደምቆጣቸውን ከሆኑ ይቀጣታሉ። ነገር ግን ከቤት ምንድነኝ፣ እህቷ ነኝ ወይ ደግሞ ወንድም ሆነ ድግፍ እቅፍ አድርጋት ፍቅርን ትሰጣታለ። ነገር ግን ስራ ቦታ ላይ ስራ ቦታ ላይ ነው። ልክ እንደዛ ሁላ የሆነ ሰው ለምሳሌ የስራ ባልደረባው መጥቶ ውይ ውይ ውይ ውይ፣ ይህ ሰውዬ እኮ ምናምን ሊላችሁ ይችላል። እህቱ ምን ትላለች? እንደ ወንድሜ እኮ እንደዚህ አይደለም፣ ፍቅር ነው ትላለች። ሚስቱ ምን ትላለች? እንደዛው ማለት ነው። ፍቅሩ ፍቅረኛው የሆነ ያን ሰው ልትቆጠሩ ትሰድበው ትችላለች። ግን ቤስት ጓደኞች ምዳል ኧረ፣ እሱ ቤስት ነው እንዲህ ምንድነው እንደዚህ ምናምን ይላሉ እስኪ የእናንተ ጓደኛ የወንድ ጓደኛ ሴት ጓደኛም ካላችሁ ሚስት የሆነ ነገር ልትለው ትችላለች፣ ወይ ሚስቷን የሆነ ነገር ሌላ ትችላለች። ግን ከእናንተ ጋር ደግሞ ሌላ ሰው ነው። ስለዚህ የሰው ልጅ በምታውቁት ልክ በሌላ ፓርትም ሲከረበት እንደዛ ይሆናል ማለት አይደለም። አንቺ ደግሞ ጓደኝነቱ የብሩኬ ጓደኝነትና ወንድምነት እንደዚህ በስተ ስለሆነ ልሽ ብቻ በፍቅርም ቀይሮ አሉ እኔ እንደፈለኩ ይሆናል ብለሽ አመንሽበት ከሆነ ተሳስተሻል። ልክ አይደለሽ። ብሩኬ ያንቺ ይዞሽ የመጣው ለማስቀናት እንዲሁም ደግሞ ቪዲዮ ለመስራት ነው። ሰርተሽ ጨርሰሻል። ስራውን ጨርሷል። ጌር አውት ከዩቱ ውጪ እንዴ፣ አይደብርሽም? እንሽ እንደዚህ ስግጥ ስትይ፣ ኦ፣ ይደብራል አንዳንዴ። የመጣንበትን የመጣነበትን አንርሳ። የሆነ እንዴት ነው ምልኖን፣ እንደመጣን ብዙ ጊዜ አሁን አረብ ሀገር የመጣ ነው፣ ለስራ ነው አይደል? አንዳንድ ሰዎች አቋርጠው ሌላ ፓርት የሚገቡ ሰዎች አሉ። እነዛን ሰዎች አልደግፋቸውም፣ ስህተት ነው። የመጣችሁት ለስራ ነው፣ ገባችሁ፣ ለስራ ገንዘብ ለማግኘት። እስከመጣን ድረስ እንመጣለን፣ እንሰራለን፣ ድፍት ብለን ነው የምንሰራው። ከዛ አገርሽ ሄደሽ እንደፈለግሽ መሆን ትችያለሽ። ሶ ልክ እንደዚህ ደግሞ አንቺ ቪዲዮ ለመስራት የመጣሽው እንጂ ፍቅር ለማግኘት አይደለም። ብሩኬን ፍቅር ልታስጂ ወይ ደግሞ ፍቅር ላይዝሽ አይደለም። ብሩኬ ደግሞ ይቅርታ ጠይቀሽ፣ ይሄ ስሜት እንድትሰማሽ ስላደረግኩኝ በጣም ይቅርታ፣ በጣም ይቅርታ ብሉሻል። ምክንያቱም ትናንትም እንዳልኳችሁ ልክ አንዳንድ ሰዎች እንደዚህ ተለጣጥፋ ቪዲዮ ስለሰራች ምናምን በቃ በፍቅሯ ጠብ ያለ መስሏት፣ እንዲሁም ደግሞ በፍቅሩ ጠብ አለች ማለት ነው። ግን ትክክል አይደለም። አንዳንዴ ይሄ እንዴት ነው ብዙ ሰዎች የሴት ልጅ ክብር ያላቸው ወይ ደግሞ በቃ በሴት ጓደኞች የተከበቡ ወይ ደግሞ በእህቶች መሃል የተከበቡ ሰዎች ማንንም ሰው ሲያገኙ ልክ እንደ ጓደኛ እንደ እህት ሊያቀርቡ ይችላሉ። ግን ደግሞ እንዳልኳቸው እነዛ በዛኛው በኩል ያለው ልክ እንደሱ እህትነት ነው የሚለው ነገር ነው የሚያሳስበው። ብሩኬያውን እንደ እህት አይቷት እንደ ጓደኛ አይቷት ነው እንደዛ ቪዲዮ ሲሰራ የነበረው ምናምን ነገር ሲያቀብጣት የነበረው ነገር ግን በእሷ በኩል ሌላ ነገር ነበረ ማለት ነው። ስለዚህ ከዚህ ነገርሽ እንድትወጪ እፈልጋለሁ። ብሩኬን ደግሞ በጥፊ የመምታት መብት የለሽም ሀይሚ። እንዴት እንደተሰማት ማለት ነው። በመቀጠል ብሩኬ አንተን ደግሞ ልል የምፈልገው ነገር አንድ ነገር አለ። ያ ነገር ምንድን ነው መሰለ፣ በመጀመሪያ ደረጃ የሁለታችሁን ፍቅር ወደ ሶሻል ሚዲያ ይዛችሁት ማለት ሀይሚ ያፈቅድሻል ወይ ብሩኬ ምናምናም ብላችሁ ባትመጡ ደስ ይለኛል፣ እውነት ለመናገር ማለት ነው። ምክንያቱም ብዙ ሰዎች ፍቅር መጥ ብለው በአደባባይ ይዘው ወጥተው ሌላ ነገሮች ስለሚፈጠሩ ማለት ነው። ነገር ግን ብሩኬ ለሀይሚ በውስጥ የፍቅር ጥያቄ አቅርባላት ማለት ብቻ ያላችሁ ነገር ሪል ፍቅር ሆኖ ብትመጡ በጣም አሪፍ ነው ማለት ኦልሬዲ በቃ ፍቅረኛ ሆነናል ብላችሁ ብቻ ብትናገሩ ማለት እያደረጋችሁት ያላችሁት ነገር በአክት የምታሳዩ ነገር ነው ኦሬዲ ማለት ነው። ነገር ግን ብዙ ሰዎች ማይሆን ነገር እያሉ ያሉት በእናንተ ሶስተኛ ወገን ምናምን ሆኖ እየመጡ ያሉት ሀይሚ ልክ እንደ ጓደኛ ብቻ የቀረብካ ስለሚመስላቸው ነው። ምክንያቱም ብሩኬ ከዚህ በፊት ታውቃለህ፣ ሀይሚ ብዙ ነገሮችን ብላለች፣ ብዙ ነገሮችን አድርጋለች። በጣም ብዙ ብዙ ነገር ማለት ይሄ ነው ብዬ ምንም አይነት ነገር የምናገረው ነገር የለም፣ መናገርም አልፈልግም። ብሩኬን ነገር በደንብ አድርግ ስለምታቅ ማለት ነው። ነገር ግን ሀይሚንም እንዳታጣት ሀይሚም አንተን እንዳታጣ ማድረግ ያለብህ ነገር አለ። ሀይሚም በሙሉ ልቧ እንድትከራከረል ማለት ሌላ ሰው መጦ እንኳን እንደዚህ ሲል መከራከር ትችላለች። ይህ ነገር ሊሆን አይችልም እሱ እኮ የኔ ሰው ነው ብላ እንድትከራከርል ያደርጋል። እንዲሁም ደግሞ እንዳትደነግጥ ያደርጋታል፣ እንዳትፈራ ያደርጋታል። ምክንያቱም ያንተ ሰው እንደሆነች ታውቃለች፣ የእሷ ሰው እንደሆንክ ታውቃለች። አይነው አሁንም ቢሆን ብሩኬም የሷ እንደሆነ ያውቃል፣ ሀይሚም ደግሞ የእሷ እንደሆነች የእሱ እንደሆነች ታውቃለች። ነገር ግን እንደ ሦስተኛ ወገን መጥተው ደግሞ የሚያደርጓቸው ነገሮች ደግሞ ልክ አይደሉም። ልክ እንዳልኳችሁ አሁን ላይ እየተሰራ ያለው ኦልሬዲ እንዴት ነው? ብሩኬን ለመፈተን ነበር ሀይሚ ያደረገችው። ብሩኬ ደግሞ አኩርቶናል፣ እውነት ለመናገር ማለት። ምክንያቱም ልጅቱ እኔ ያልሆንሽም ያልሆነ ቦታ ላይ ገብቼ ያንችን ህይወትን ማበላሸት አልፈልግም እና ይቅርታ ብሏታል። ነገር ግን ከዚህ ጋር ብሩኬ ምናልባት ሀይሚ የፈለገችው እኔ ሀይሚን ነው ማፈቅረው ወይ ደግሞ ሀይሚ እኔ ፍቅረኛ ናት ምናምን እንድትል ሊሆን ይችላል። ግን ብሩኬ ምንድን ነው ማለት እየቀለዳችሁ ነው? ግራኔ ተጋባው። ምክንያቱም ልጅቱ መጀመሪያ ሲያሳምናት ያመነችለት ና አሁን እያደረገችው ነገር እያለችው ነገር ግራ ስለገባው እየቀለድች ነው ወይ እየቀለዳችሁ ነው ወይ ያለ ነበረ ነው። እሷ ደግሞ አልቀለድኩ ምናም ብላ በጥፊ ተማታሄደች ማለት ነው። እኔ የምርን የተናደድኩት በጥፊ ነበር መደርገም እንዶ ሀይሚ ይዘሻ አንዴ በጥፊ ታጣብቂ ደስ ይለኝ ነበር። ነገር ግን ሀይሚ ጋ አብረው የሰሩት ነገር ስለሆነ ልጅቱ ጋር ምንም ማድረግ አይቻልም። ስለዚህ እስከ መጨረሻ አብረ ምና ይሆናል ማለት ነው። ነገር ግን የመጣሽበትን መንገድ አትርሺ። እውነት ለመናገር ምንም ብታናድደኝም ብሩኬም በጥፊ መምታቷ ቢያናድደኝም፣ ግን ደግሞ ለብሩኬም ለሀይሚም ትልቅ ትምህርት ይሆናል ብዬ ነው የማስበው። እንዲሁም ደግሞ አሁን እዚህ ጋር የምናያቸው ሃይሚና ብሩኬን ብቻ ስለሆነ ሳይሆን ለብዙዎች ሰዎች ያስተምራል። ምክንያቱም ፍቅረኛ ኑሯችሁ ወይ ደግሞ ከአጠገባችሁ የምትወዷት ሴት ኑራ ከሌላ ሴት ጋር ወይ ደግሞ ከሌላ ወንድ ጋር መሆን ምን ያክል ህይወታችሁ ሊያበላሽው እንደሚችል ነው። ልጅቷ ደግሞ በሰው ህይወት የመቀለድ በሴቶች ነው ወይ ደግሞ በሰው ህይወት ነው ምናምን አንብለሽ ለመናገር የሞክርሽው ነገር ወደ ደግሞ የተናገርሽው ንግግር ትክክል አይደለሽ። ምክንያቱም ብሩክ የማንንም ህይወት አበላሽቶ አያውቅም። ከመጀመሪያው ነግሯችሁ ነው ስራ የምትሰሩ ስትመጡ የምትመጡት እንጂ እንደዚሁ ዝም ብሎ ይሆን ልክ ለፍቅር ብሎ መጥቶ ምንም ያደረጋችሁ ነገር ስለሌለ ማለት ነው። ስለዚህ እና ብቻ ለማንኛውም ምንም ልላችሁ አልችልም። ቤተሰብ ሴትዬ በጣም ብዙ ጊዜ እየጠራችው ነው ማርያምን። አንዳንድ የሆነ ሀሳባችሁ የሚሰርቃችሁ ሰዋላለ ልክ እንደዛውን አብኛለሽ ለማንኛውም ስለ ሁሉም ነገር እኛ መታገስ አለብን። ሀይሚዬ ደግሞ አይዞን ማለት የምትወዱ ሰው እንደዚህ በፊታችሁ ላይ ሲመታ ምን ሊመስላችሁ እንደሚችል አስቡት። እግዚአብሔርን ለስራም ቢሆን በቃ እንደዚህ የሆነ ፊልም የምታደርጉት ነገር አለ። በቃ እኔ ከብሩኬ ከተመታው ስሜት የሀይሚ ስሜት ነው በቃ የገባኝ ማለት ነው። እንዴት እንደደነገጠችና ከዛሬም ብሩኬ እንደዛ ሲል በቃ እንደዚህ የተመታበትን ቦታ ላይ እንደዚህ እየነካች ተረሙ ቅፍ አድርገው ነበረ ና ብቻ አላቅ። ብሩኬን በጣም ነው የደነገጠው ልጅቱ ደግሞ እኔ ያልጠብኳትም እንደዚህ በጥፊ ትመታዋለች የሚለውን እግዚአብሔርን። ነገሩ ግን ያው በእንደዚህ አይነት ስራዎች ስለነበረችበት ለእሷ ኖርማል ነው። ብቻ ግን አይዞን፣ ልጅቱንም ምንም ማለት አንችልም ማለት እንሰደባትም አንችልም እንምንልንል አንችልም፣ ምክንያቱም በእነሱ ፍቃድ ነው ይዘዋት የመጡት። ወደ ህይወታቸው ያመጧት እነሱ ስለሆኑ ከህይወታቸው የሚያስወጧትም እነሱ ናቸው። ብሩኬ ብቻ ጥሩ ነገር አደረግኩ ብ ምክንያቱም የሰው ልጅ ስላፈቀራችሁ አይሰደብም። ማለት እሱ ያላት ይቅርታ፣ ይህ ስሜት እንዲሰማኝ ስላደረግኩት ባይዘው። የሆነ ሰው ዝም ብሎ ለእኛ ፍቅር ሊሰማ አይችልም። እኛ የሆነ የምናሳያቸው ፊሊንግ ነው እንደዛ ሊያደርገው የሚችለው እና ያው ብሩኬ ደግሞ እንዳልኳችሁ ለስራ እንደሆነ ወይ ደግሞ ስለ ስራው ባህሪ ስለምታውቅ በሚለው ነው እንደዛ ሲያደርግ የነበረው። ና ብቻ ግን እውነቱን ነግሯታል። ከዚህ በኋላ አካባቢም ከብሩኬ የሚወት ተወጣልች ብዬ አስባለሁ። ቅዱስም እንደዛው። ብቻ ግን እንታገሳለን። ቤተሰብ አይዟችሁ። ሁሌም በቃ መልካም ቀን እስኪመጣ መጠበቅ ነው፣ መታገስ ነው። ሌላ ምንም ሊፈጠር አይችልም። አዲስ ነገር ይኖራሉ ብዬ አስባለሁ። ማለት በእንደዚህ አይነት ቀኖች ከጨለማ በኋላ ብርሃን አለ አይደል የሚባለው። በዚህ መሀል ምናልባት መልካም ነገሮችን አስተምሯቸው ያለፉ ይመስለኛል። ስለዚህ አብረምና ይሆናል መልካም ጊዜ ሆንላችሁ ባይ